ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እንዴት ዋላችሁ? ሁሉ ሰላም ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ እንግዲህ እነ ሄሉሻ ድጋሜ ተደበላልቋል ማለት ነው እና በቃ ዩትዩበርስ ሲባሉ ማለት ነው ያለጸብ መኖር አይችሉም። እናንተ ጉድ እኮ ነው ያለጸብ። በፍጹም በፍጹም እንደውም ከፍቅራቸው ይልቅ ብዙ ጊዜ ጸባቸው ነው የሚበልጠው። እና በነገራችን ላይ ወደ ውጭ ሀገር ዩትዩብ ስትሄዱ ማለት ነው ስታዩ ደስ ደስ የሚል የምስቁበት ፕራንካቸው ራሱ በሳቅ የሚጨርሳችሁ ፕራንክ ነው የሚሰሩት፣ እና ዘና ዘና ያለ ቪዲዮ ነው የሚሰሩት። እነዚህ ደግሞ በቀ ጠብርኩሳቸው እየተወጣጣ እየተሰዳደሙ ሞሽ ልቅ እየተደራረጉ በተለይ የኢትዮጵያ ዩቲበሮች ታዋቸው ጉድ ነው። በቃ ስራቸው ጉድ ነው። ሁሌ ካለመጣላት ሌላ ነገር አያውቁም። ና እንግዲህ ይሄ ቪዲዮ እውነት መስሏችሁ የምትናደዱ የምትበሳጩ ካላችሁ ዝም ብላችሁ ነገር እስከሚፈጸም ድረስ በማለት ይሄ እንዴት ነው ሳትጨናነቁ ፋ ብላችሁ እዩ። ዝም ብላችሁ እንጂ ይሄ መደበላለቃቸው መጣላታቸው ለእነሱ እኮ ትልቅ ስራ እኮ ነው። ገንዘብ የሚያገኙበት ስራ ነው ለነሱ መጣላታቸው። ለእኛ ደግሞ ያስጨንቀላል ለምን ይጣላሉ፣ ለምን እንደዚህ ይሆናሉ እያልን ማለት ነው። እና ስለዚህ እናንተ መንቃት አለባችሁ፣ እኛ መንቃት አለብን እና ማለት ነው። በነገራችን ላይ ያው ትንሽ ጉንፋን ይዞኛል እና በመጀመሪያ እሷና ልዑልና ሄሉ ተነጋግረዋል እኮ ቻፕስቲኩ መጀመሪያ ተቀብቶ ነው ተከትላው ሄደች። ሆን ብላ ነው አውቃ ማለት ነው። የእውነት ቢሆን ኑሮ ይሄ ከያብ ስራ ፊት እንደዚህ ሊያደርጉ አይችሉም። ግን ቀድመው ተነጋግረውበታል ሁለቱ ፕራንክ እንደሆነ። እኔ ደግሞ እንደዛ ያብ ስራ እንደዛ ሲሆንባት ከመመታቷ በፊት በጥፊያ እኮ አገላበጣት እኮ አገላበጣት። ያብስራ ማለት እኮ እኔ መጀመሪያም ብያለሁ። በፍጹም ትዕግስት ትግስት የሌለው ልጅ ቢኖር ያብስራ ነው። በእርግጥ ትናንት ያየው ነገር እውነት ትዕግስትን የሚፈታተን ነው። ለምን ፍቅረኛ የሚላት በዛ ደረጃ ሲያየት ይናደዳል፣ ይበሳጫል። ግን ወንድ ልጅ ምንም ያክል ቢበሳጭ ቢናደድ፣ ሴት ልጅ ላይ እጅ ማንሳት ይሄ ነውር ነው፣ አይደረግም። እውነት መታት በፈጣሪ። እና እኔ ትንሽ ያወዛገበኝ የልዑል ነገር ነው። ቤተሰብ ማለት ልዑል ሄሉን ይወዳታል እንዴ? ያፈቅራታል ነው? ሄሉ ሳታውቅ እሷ በጓደኝነት ነው የምታምነው ምናምን ነገር ጓደኛ ነው ነው የምትለው። ግን ልዑል ላይ የማየው ነገር አሁን ላይ ጥሩ አይደለም ማለት እሺ ፍራንክ እያደረጉ እንዲሆን ግልጽ ነው። ተነጋግረዋል እሷና ሄሉ ግን ያለፈውን ታሪክ ከዛ ጋር አምጥቶ ማስገባቱ ልክ ነው ብላችሁ ታስባላችሁ? ለምን አልጋ ቤቱን ማንሳት ለምን አስፈለገ? የዚህን ይሄ ነገር ሀሳቡ ከውስጣችሁ ካልወጣኮ ሲጀመር መታረቃችሁ ራሱ የውሸት ነበር ማለት ነው አይደል መጀመሪያ ልዑል ማን ነው የአብስራ ከልጅቷ ጋር እንደዛ ያደረገበትን ነገር በስነ ስርዓቱ ልጅቷ መታ ታረቁ ብለን ነበር አይደለ ያን ነገር ዘጋግታችሁ ነው የታረቃችሁ ታዲያ ከትናንቱ ፕራንክ ላይ የእሱን ጥፋት ለመሸፈን ነው እሱ አልጋ ቤት ስለተገኘ የእሱን ጥፋት ለመሸፈን ነው ማለቱ ለምን አስፈለገ እዚህ ላይ በጣም ጥያቄ ነው የፈጠረብኝና የምር ከልቡ አይደለም ይቅርታ ያደረገለት። ምክንያቱም የትናንቱ ፕራንክ ለብቻው ራሱን የቻለ ፕራንክ ነው። ያ ያለፈ ነገር ደግሞ ያለፈ ነው። ያን ነገርማ እኮ ይቀርብላችሁ ብላችሁ ከቤተሰብ ጋር ተሄዶ ቤተሰብ ሁሉን ነገር አውቆ ነው እኮ አይደል፣ እንደ ይቅርታ የተደራረጋችሁትና ለማንኛውም ቤተሰብ ዛሬ እንግዲህ በማን እንደሚለቀቅን እናያለን እስኪ ምን እየተካሄደ ነው? የልዑል ነገርስ ምንድን ነው? በእርግጥ ልዑል ብቻ አደለም እኮ ጥፋተኛውን እሷ ራሷ ማለት ነው። ምንድን ነው እንደዛ ሄዶ መረመጥ ሄሎቻ ደግሞ ምን ሆኗ ነው? በፈጣሪ ስም አንዳንዴ የምታፈቅሩትን ሰው